ኦኬ ኦኬ፣ ኢንትረስቲንግ። በጣም መደመም ጀመርኩ። ስለዚህ ፈጣሪ አላህ አንድ መሆኑን ተስማምተን ነብያቶችን ነበር ችግር። ምክንያቱም እንዳልኩሽም የመጣሁበት ያባግረውን ተረት ተረት ብዬ የዘጋሁትን ቦታ እንደ አዲስ የመቀበል አቅም አልነበረኝ። አላህ አንድ ነው የሚለው ያለምንም እንትን ስንማማር ገባኝ። በቃ ቲስ ኢዝ ማይ ጋድ፣ ቲስ ኢዝ ማይ ክሬይተር፣ ቲስ ኢዝ አላህ አልኩኝ። ተግባባል ስሙም ይሄ ነው ሲሉ ከቁርአን ሲያሳዩ በጣም ተግባባል። ችግሩም እንድነበረ ነብያቶችን ነብያቶቹን እንዴ ልቀበላቸው በምን አንጀቴ? ይመስላሉ ወይ እዛ ላይ እንደተጻፉት እዛ ላይ እንዳሉት ከሆኑ በጣም ከባድ ሊሆንብኝ ነው። በጣም ላይክ አይ ዶንት ኖ ዋት ቱ ዱ ዊዝ ኢት ቢኮዝ በጣም ቅዱስ ተብሎ ቅዱስ እንዳልሆነ አይቻለሁ። በጣም እንትን ብለው ያሉትን ነገር ጥሩ ሰው ሲሞት ሲሰቀልና የተሰቀለ አምላክ ሲደረጋ አይቻለሁ። ስለዚህ እዚህ ጋር መጥቶ ደግሞ ላይክ እንዴት ነው ማብቃቃው? በጣም ግራ ነበር የገባኝ። እንደ ላይፍስታይል እንዳልኩሽ ወንድ ልጅ አራት ማግባቱ ሴት ልጅን መሸፈኗ ምናምን ፕሮብለም አልነበረብኝም። እንደ ሰዎቹ እንደ እኔ ብዙ ሄ ሄደ ካልነበረም እንደ ሌላው ምስልምና ላይ አራት አገቡነ እኔ ወረዲ። ከዛ ውጭ በጣም ብዙ ጥያቄዎችን የእጄ ስለነበር ብዙም አተራ ያደረግም ነቢያቶችን ለመቀበል ቁርአን ምን ይላል ነበረ። ስለዚህ ቁርአን ደግሞ እያንዳንዶቹን

በምድር ላይ እሱ መጥቶ ፋይት አድርጎ ምናምን ሂሮ የሆነበት ታሪክ ያለበት ቦታ ነው። እነዚህ ብቻ የአይሁድ ብቻ ነበሩ እንደ ነቢይ የነበሩት። አለም ላይ የሆነ የዘረኛ ርጊሞ በጣም ብዙ ሺዎች አሉ፣ ግን የታወቁትን ለማስተማሪያነት ያስቀመጣቸው እንደሆኑ ስትረጅ ምናምን ጌትስ ኢንትሬስቲንግ። እና ስላም ከየት ነው የሚጀምረው? ከነቢዩ መሐመድ ሰለላ ሰላም አይደለም ማለት ነው የሚለው እውቀት ራሱ ያንን ቁርአን ያን ፈጣሪ አላህ አለ ብለው ማምጣታቸው አሜዚንግ ስማርት ጋይ ማንበብ የማይችሉ መጻፍ የማይችሉ ግን የተወደዱ በስነ ምግባር ጨዋ አይሆኑ በዛ በነበሩበት ዘመን ላይ ሰዎች በሚቀበሩበት በሚገደሉበት ፕሮቴስት አድርገው ኖ ፈጣሪ አንድ ነው፣ ይህን ለጣዖት አልሰግድም ብለው ያሉን ሰው በክብራቸው መጠራት ሲገባቸው በዚህ ዘመን የምንዘልፍበትና ፖለቲካ ተሰርቶ ላይ እንደ አዲስ ማይኔ የገለጥኩት how dare we ነው ያልኩት ሙስሊም ራሱ ባልሆነ ላይክ ነገሩ ተረዳሁት ነገር ላይክ እንዴት አይነት ነን? እንዴት ነው ድስማች ማች ልንጠላ የቻልነው? በዘመናቸው ከነበሩት እኛ በአሁኑ አይደለም፣ በራሳቸው የዛሬ 1400 ምናምን አመት በፊት የተከበሩ ታማኙ መሐመድ በሚባሉበት ዘመን እኛ ግን እንደ ቀጣፊና እንደ እንትናውን የሆነ ራሳቸው የፈጠሩት ብለን ልንሳለቅ። ቢኮዝ ደማስ እየተከተለው ሲመጣ የጥላቻ ፖለቲካ። ግን እሱ ለሌላ ጊዜ አስቀምጥልሻለሁ። ኢኒዌይስ እንዴት ነበር መቀበሉ? ነበረ ከባዱ ሰው ያንን አለኝ የምላቸውን ይህው ጥያቄ በሳይንስ በሎጂክ ምናምን ሁሉንም ስሞግት ነው የኖርኩትኝ እና ኖሬም መጨረሻ ላይ ግን ያ ሎጂኬ እንደ ፓዝል አልኩ እስልምናው ሳገኝ ያ ፍልስፍናዬ ምናምን የምፈላሰፈው እዛው ተፈላስፌ ቦታውን እርፍ ሲያገኝ ቁጭ ቁጭ ቁጭ እርፍ እርፍ እርፍ ማለት ነው የጀመርኩት እና ንግደ ሲመለስልኝ ስለ ነቢያቶች የነቢያቶች ሃይማኖት እንደሆነ ከአዳም ጀምሮ የመጣው ፍጥረት ጀምሮ ፈጣሪ አላህ ራሱን እየገለጸ አንድ መሆኑን ያሳወቀ በጣም እዝነቱ ገባኝ። እዝነቱ ማለት ይነሰስ የሰው ልጆችን እንደገና እየላከ የተመረጡ ሰዎች አስታውሱ፣ ለኔ ባሮች አስታውሱ፣ ለቅጣታቸው ለራሳቸው ለመረጡት ቅጣት የመረጥነው እኛ ገነት እና ጋህነም እዚህ ጋር ቁጭ ብለው አለ ብሏል ባለው መልኩ ግን እንዳንመርጥ የሚልካቸው መልእክተኞች ስነ ምግባራት ቁራንን ከነ ቅራቶቹ ከነ ድምፃቶቹ ስትሰሚ ደግሞ ይሄ ከፈጣሪ ካልሆነ በስተቀር እንዴት ነው? ለዛውም አረብኛ ተናጋሪ አይደለም። እንደ አረብኛ ብዬ ነው ሁሉ የተረዳሁትን ቁራንን